ሰላም እንደምንዋላችሁ መቅደስ ነኝ። እንዴት ናችሁ የቻናሌ ተከታታዮች? ዛሬ ደግሞ በሌላ በአዲስ መረጃ መጥቻለሁ ማለት ነው። እንግዲህ እንደሚታወቀው አትሌት አትሌት ገለቴ ቡርቃ እንግዲህ ባለፈው ሳምንት ያው ሰይፉ ላይ ቀርባ ብዙ ነገር ተበድ ያለው ብላ ብዙ ነገር ተናግራ ነበረ ማለት ነው። እኔም ደግሞ አቅርቤላችሁ ነበረ እንግዲህ በብዛት እኛ ሰዎች ማለት ነው የአንዱን ፓርት ብቻ ሰምተን እንፈርዳለን ማለት ነው። ይሄ ግን ትክክል አይደለም በእውነት ምክንያቱም አሁን እንግዲህ እህታችን አትሌት ገለቴ ስለ ባለቤቷ በጣም ብዙ ነገር ነው የተናገረችው ማለት ነው። እኛም ሰምተን ሁላችንም አልቅተን ሁላችንም አዝነን ነበረ ፍርዱን በእውነት እግዚአብሔር ይፍረድ። ግን አሁን ደግሞ እንግዲህ ባለቤቷ ደግሞ በሰይፉ ሾው ላይ ቀርቦ ደግሞ እሱ ደግሞ ያለውን ያለኝ ሐቅ ያለኝ እውነት ብሎ ደግሞ እንግዲህ እሱ በጣም በሚያሳዝን ሁኔታ ደግሞ እሱ ደግሞ መቶ ነግሮናል ማለት ነው። እንግዲህ እሱ እንዳለው እኔ ሐቅ ነው ያለኝ። በመጀመሪያ እኔ እና እሷ ስንጋባ በፕሮቴስታንት በፕሮቴስታንት እምነት ውስጥ ናት እሷ። እኔም ደግሞ አብሬ ስንጋባ በእሷ እምነት ነበር የተጋባ ነው። ነገር ግን እንግዲህ እህታችን ገለቴ ልጅ ልወልድ ስል ነው ልጅ ማለት ልጅ በምወልድበት ያቀድኩበት ታይም ላይ ነው እሱ ይህንን ነገር ብጣሽ ወረቀት ትቶልኝ የሄደው እኔ ባላሰብኩት መንገድ ለውድድር ሌላ ሀገር በሄድኩበት አሜሪካን በነበርኩበት ወቅት ቤት አንዴት ወረቀትን አድርጎልኝ ጠፋ። ጸበል ብሎ ሂዶ በዛው ጠፋ ነው ያለችን፣ ማለት ነው። እሱ ደግሞ እውነት ነው ጸበል ሂጅ አለው። ነገር ግን እኔ እኔ እናሷ በጣም በብዛት እንጋጫለን። በጣም ማለት አለመግባባቶች አሉ። እኔ በጣም አሰልጣኛ ነኝ፣ እንዳሰልጣኛ ነኝ፣ ወደ አትሌቱም የገባው ሰው ነኝ በብዙ ነገር የመረብ ኳስ ተጫዋችም ነበርኩኝ እና እኔ በጣም በብዙ ነገር ሰፖርት አረጋታለሁ፣ በጣም እረዳታለሁ፣ በጣም ነው የማግዛት። ትሬሊንግ እንኳን ስትሄድ አብሬያት ነው፣ ሰዓት ሁላ ይዝላታለሁ። ግን በዛ ሰዓት ደግሞ እኔ የሆነ በጣም የማትሰማኝ ነገር አለ። የሆነ በትሬሊንጉ ወቅት ለራሱ የሆነ ትክክል እዚ ጋ ላይ ስተስነሽ እዚ ቦታ ላይ እንዲ ብታደርጊው ምናምን ስላት አትሰማኝም፣ በጣም አግሬሲቭ ትሆናለች። ብሎ እንግዲህ በጣም ብዙ ጉዳት እንደደረሰበት እና በቃለ መጠይቁ እንደሰማ ነው። በጣም የሰባት ዓመት እንግዲህ የነሱ ጉዳይ እሷም ሰባት ዓመት ብላለች እሱም ሰባት ዓመት የቆየ የፍርድ ቤት ሂደት እንዳላቸው እና ግን ማንም በማይታወቅ ሰው እንግዲህ እሄት በእውነት ትክክል አይደለም ማለት ፍርድ ቤት በር ላይ እንደተደበደበ በጥይትም መኪናውን ሁሉ እንደመቱበትና በጣም ሲያሳዝን፣ ጥርሱ ሁሉ እስከ ማውለቅ ማለት ጥርሱ ሁሉ ወልቋል እንግዲህ ተደብድቦ ማለት ነው። ይህ ሁሉ ጉዳት ደርሶበታል እንግዲህ እሱ እንደተናገረው ማለት ነው። ጥርሱን እስከ ማውለቅ እንግዲህ ሕግ ባለበት ቦታ ሕግ በር ላይ እንግዲህ ሕግ በተባለበት በር ላይ እንደዚህ መደረግ በእውነት ትክክል አይደለም እና አምስት መኪና ስለተባለው ጉዳይ ደግሞ አምስት መኪና በተአምር የለንም። ኑሮንም አያቅም። አምስት መኪና የተባለው በመጀመሪያ የመኪናዎችን ስም እየገለጸ ስማቸውን እየገለጸ አንዱን እኔ ሲይዝ፣ ትንሽ ቆይተን ደግሞ ቀይረን ሌላ እንይዛለን። እንደዛ እንደዛ እያደረግን ቢቆጠሩ አምስት ሊሆኑ ይችላሉ። ነገር ግን አምስት መኪና ቤታችን ቁሞ አያቅም። እንዲሁ አይተናል፣ ሰምተናል፣ ቁሞ መኪና በር ቤት ላይ ቁሞ አይተናል የሚል ሰው ካለ እኔ እንትን ላለው ይምጣና ይናገር ሁላ ብሏል ማለት ነው እንግዲህ ስለ አስራ አንድ ቤቱን ቢሆን አስራ አንድ ቤት በጭራሽ የለንም አሁን አንተ ሰይፉን ሲነገር ሲጠይቀው ማለት ነው ራሱ ባለቤቷ አስራ አንድ ቤት አለኝ ስትል የት የት ብለህ አልጠየካትም ምክንያቱም የት የት ሰፈር ነው አስራ አንድ ቤት ያላት አስራ አንድ ቤት ኑሮንም አያውቅም እና ስህተት ነው። አስራ አንድ ቤት አልነበረንም። እውነት እስካሁን ስንት ማለት ስንት ብር አለ ሁላ ማለት ካፒታል ምን ያህል ነው ሲለው እስከ ማለት ፈገግ ብሎ ወደ ስምንት ቢሊየን ነው ምናምን አለ ማለት ነው። እና ምንም የለኝም። አሁንም ቢሆን ቤተሰቦቼ ውጭ ያሉ ዘመዶቼ እየረዱኝ ነው የምኖረው። እና ታ እሱ የሆነች ሱቅ ምንም እና ራይድ ምናምንም ነው የምትሰራው አሁንም ቢሆን እና ሌላ አግብቼ የ ሶስት ልጆች አባት ነኝ ብሎ በእውነት እኔ በጣም ነው ያሳዘነ አሁን እንዴት ብለን እንፍረድ እኛም ተቸገርን በእውነቱ ያም መቶ እዚህ ያለክስብናል ያም እንደዚህ በእውነት እኔ እውነት ሰውየው ሲናገር ማለት ነው እዚህ እዚህ መተን ሁለታችን ለራሱ ዲያሎግ ማድረግ እንችላለን ማውራት እንችላለን አንድ ላይ ሁለታችን ተቀምጠን እዚህ ላይ እኔ እውነት አለኝ ማስረጃ አለኝ። እርግጥ ነው ውክልና ሰታኛለች። ምክንያቱም በጣም ትሪት መደረግ አለባት። በጣም ከባድ ስራ ነው አትሌት ስራ በጣም ከባድ ነው። ግን እሷ የምትሰራውን ስራ እኔ እየሰራው እኔ እየሸፈንኩኝ በጣም የሚያሳዝነው የእውነት ሲናገር እና ያንን ሁሉ እያደረግኩኝ ስለሆነ አዎ ውክልና ሰታኛለች። ነገር ግን ይህ ሁሉ ከእውነት የራቀ ውሸት ነው ብሏል ማለት ነው እንግዲህ። እሷም እንደዚህ ተበድ ያሉ ብላ በጣም እያለቀሰች ነው። አሁን ደግሞ በሃሌታ ቴሌቪዥን ደግሞ የገለቴ ማስረጃ ምናምን ብለው ደግሞ የሆነ ወረቀት ይዞ መጥተዋል እና እሱ ግን በጸበል ማለት በፊት በእኔ በፕሮቴስታንት እምነት በዛ ነው የተጋባ ነው። ነገር ግን ቢሆንም እኔ ወደዛ መሄድ አቁሜያለሁ። ማለት ስለ እምነቱ ምናምን አንዳንድ ነገር ተናግሯል። ወደዛ መሄድ አቁም ያለው ልክ አንድ ላይ ሆነን እምነት እምነት የግል ነው፣ አገሪ የጋራ ነው በሚለው ያው በኢትዮጵያ ውስጥ እንግዲህ እስላም ክርስቲያኑም እንደዚህ ፕሮቴስታንቱም ይጋባል እና ከዛ አንጻር ግን እኔ ወደ ቤተ እምነቱ ስወስዳት እኔ በር ላይ ነበርም ጠብቃት እኔ አልገባም የተጋባ ነው በዛ ቢሆንም ግን ከቅርብ ግ- ከትንሽ ጊዜ በኋላ ወደ ራሴ ተመልሻለሁ እና ከዛ አንጻር ጸበል ራሴን ለማረጋጋት ወደ ቅዱስ ላሊበላ ጸበል ሂጄ ነበረ። እውነት ነው። እኔ ምክንያቱም በጣም ስለማንግባባ እኔ መላትንም ስለማትሰማይ በጣም እንጨቃጭቃለን ሁልጊዜ፣ ጭቅጭቅ ሁልጊዜ፣ ማለት ሰላም የለም በቤታችን። ከዛ አንጻር ራሴን ለማረጋጋት ወደ ቅዱስ ላሊበላ ጸበል ሂጄ በአባቶችም እንግዲህ ጸልዩልኝ፣ እንዲሁም ቀለበቴንም አውልቄ ያንን በእጅ ጽፌ ያንን ወረቀት ልክ ደግሞ ልክ ከአሜሪካ ስትመለስ የሆነ ቤተሰብ ሲቀበላት እኔ ደግሞ ወደ ጸበል ሄድኩኝ። በጣም የጤና እክል ደርሶኝ ስለነበረ ወደ ጸበል ሄድኩኝ። እራሴንም ማዳመጥ ነበረብኝ። ለአንድ ለ15 ቀን ለአንድ ለ15 ቀን እዛ ጸበል ቦታ ቆይቼ ተመልሽ ስልኬንም አጠፋፍቼ ነበረ ስለ ስለእናቱ ቤት ለራሱ ለእናቴ ቤት ሰጥቻት ነበረ ለእናቴ ቤት ሰጥቻት ለእናቱ እንኳን ሽልማት የተሰጠኝን ቤት ለእናቱ ሰጥቻት ነበረ ብላ ነበረ እህታችን ማለት ነው። እሱ ግን ያለው ሽልማትም አይደለም የተሰጣት ግን የ በዛ ሰዓት በወቅቱ የነበረው መንግስት ለአትሌቶች ቅድሚያ ብሎ ኮንዶሚኒየም ተሰጥቶ ኮንዶሚኒየም በእጣ ደርሶ ነበረ። ከዚያ ያንን ኮንዶሚኒየም በሁለት በ200 ብር እኛ እንደገዛን አድርገን እናቱ እንዳትገላታ ያው እንደገዙ አድርገው እነሱ ካርታና ፕላኑን ያው እንዳመጡላት እና በራሷ ፈቃድ ሰርፕራይዝ እንዳደረጓት ቪዲዮ ምናምን ነበረ ስልኩ ስለጠፋ ነው እንጂ ብሎ ተናግሯል። እኔ እኔ ለእናቴ እንደዛ ብታደርግልኝ እኔም ደግሞ ሻሸመኔ ላይ ለእናቷ በጣም ሰፊ ቤት በአደገኛ አጥር የታጠረ በጣም ቆንጆ ቢላ ቤት የሆነ ስሙን ጠቅሶ ነበር የነበረችበት የእናቷን ቤት ከዛ በጣም የሚያምር ግቢ፣ የሚከራይ ቤት ያለው እሱን ሰርቼ የራሴ ቤት ነበረ እኔ ለእናቷ ሰጥቻለው። እና ይሄ እኔ ሰውን መርዳት ደስ ይለኛል። እኔ የሌላን ሰው መርዳት ደስ ይለኛል። ሌላ ሰው ደግሞ የእኔን ቤተሰቦች ሲረዳ ደስ ይለኛል። እና ከዛ እንደዛ ነው የተደረገው እንጂ ስጦታ ተሰጥቷት አይደለም የሰጠች በግዥ ነው፣ ለእናቴ ለራሱ የተደረገው አለ። እንዲሁም ደግሞ የራሴ በራሴ ስም የነበረ ቤት እህቷ እናቷ ብቻዋን እንዳትሆን ደግሞ እህቷ አምጥቼ ከእናቷ ጎን ቆንጆ ቤት 200 ካሬ ሜትር ሰርቼ ለእህቷም ሰጥቻለሁ፣ እናቷ ብቻዋን እንዳትሆን እና እሷ ብቻዋን ያደረገችው ነገር የለም። ይሄ አትሌቱም ስራም ቢሆን እሷ ፊት ለፊት ትታያለች እንጂ በጣም በብዙ ነገር እኔ አብሬ ያለው ንብረቱም ደግሞ የጋራችን ንብረት ነው። እንዲያውም እኔ ከዘመድ ጋር ተጣውን ጎዳና ሊወድቅ ነው የምትለው ነገር ስህተት ነው። ምክንያቱም እኔ እሷ ሴት ናት፣ አንደኛ ደግሞ አስር ዓመት ሙሉ የትዳር አጋሬ ናት። እሷን እንደዚህ ከማደርግ ብዬ ራሴ ወጥቼ ከዘመድ ጋር ተጠግቼ እናቴ ጋር ተጠግቼ እሷን እቤቷ ነው ያለች። ይህም ስህተት ነው። አያት አካባቢ ያለን ቤት አለ። በጋራ ያፈራነው ንብረት ነው፣ መኪናም ቢሆን እሷ አሁን ቤት ይዛለች። እኔ ደግሞ የሆነ ምናም ብሎ ስሙን ጠቅሶታል፣ ይዛለች እና አምስት መኪና ጭራሽ አልተደረገም፣ የለም እንደዚህም ኑሮን አያውቅም። እና በጣም ስለ ፍቹንም ቢሆን በጣም ብዙ ማስፈራራቶች፣ ብዙ ነገር እንዲሁም የኔን እለቅሶ ቃል በቃል ያለው የኔን ለቅሶ ነው። እሷ የኔን ጩኸት ቀምታኝ ነው የወጣችው ወደ አደባባይ። እኔ በዚህ ልክ እንዲደረግ አልፈልግም ነበረ፣ እዚህ ልክ እንኳን አይደለም። አካሌን ማለት አስር ዓመት የኖርኳትን ባለ ትዳር እንደው አንድ ሌላም ሰው እንኳን ቢሆን እንደዚህ አይደረግም። እና የኔን ጩኸት ነው። እኔ ነኝ በተደጋጋሚ የተደበደብኩት እውነት ጥርሶ ከመውለቅ ደረጃ ደርሷል። እኔ ነኝ ብዙ ጊዜ በጥይት እሷ እንግዲህ ትሬሊንግ እያደረግኩኝ ያለ አደባባይ ላይ ሊገድሉኝ ነበረ ምናምን ብላ ነበረ እና ግን እኔ ነኝ የእኔን ጩኸት ነው የቀማችኝ። እኔ ለምን እንደዚህ ማድረግ እንደፈለገች አልገባኝም። እንዲሁም በሽማግሌ ሁላ በሽማግሌ ብንፈታው ተስማማለህ ወይ ምናምን፣ በሽማግሌ ቢሆን ተስማማለህ ወይ ምናምን ሲለው ሳይፎ እኔ እስማማለሁ ችግር የለውም። በሽማግሌ በሰላማዊ መልኩ ቢፈታ እኔ ምንም ችግር የለብኝም ምናምን አለ ማለት ነው። በጣም እውነት፣ በጣም አንጀቴ ነው የበላው። እንግዲህ እሷም እያለቀሰች ተናግራለች፣ እሱም ደግሞ እንደዚህ እውነት ፊቱ ሁሉ በላልዞ እንደዚህ በእውነት በአግባቡ በአግባቡ ለምን እንደዚህ ይደበደባል? እሱስ ቢሆን እሱም ዜጋ ነው፣ እሷም ዜጋ ናት። ስለዚህ እንደዚህ መደረግ አልነበረበትም። እውነት ነው። አስር አመት ሙሉ ማለት እነሱ አንድ ላይ ሆነው ያፈሩት ሀብት ከሆነ ግድ ነው እንግዲህ ያው የግድ ለሁለት ነው የሚሆነው ማለት ነው እና እንደሚባለው ያ ግድ ነው አብረው የተፈራ እሱን ሰዓት አጋቢያ በፊት የነበረ ንብረቷ ከሆነ ነው እንጂ እሱ ጋር ሁና ያፈራችው ሀብት የግድ ነው። አንድ ላይ ነው የሚሆኑት። በዛ ላይ ደግሞ ስለ ልጅ ልጅ ያለችው ደግሞ ማለት ነው ልጅ ያለችው ደግሞ ልጅ ሊያገባ ማለት ልወልድ፣ በምወልድበት ሰዓት ነው ትቶኝ ሄደ ምናምን ያለችው ደግሞ እሱ ተናግሯል ማለት ነው። እኛ ስንጋባ ትውቃችንም በአጋጣሚ ነው የተዋወቅ ነው እንደዚህ ራይድ ላዳ ሰራ ነበረ ሰው ታሞባት እንደዚህ በዛ መንገድ ነው የተዋወቅ ነው ብሎ ከዛ ማን ፍቅር ጥያቄ እንኳን አቀረበ ምናምን ሲለው ሰይፎ፣ አይ ማንም አላቀረበም ዝም ብለን በመለማመድ ነው ምናምን አለ ማለት ነው። ከዛ እኛ መጀመሪያ ሳንጋባ በሶስት ዓመት በፍቅር ነበርን ሳንጋባ እንደዚህ በእንትናቸው በእምነታቸው አንድ ላይ ሳይሆኑ በፊት ጽንስ ነበራት ጽንስ ነበረ ጸንሳ ነበረ እና ይሁን ችግር የለውም ይወለድ ብል አይቻልም። የእኔ እምነቴ አይፈቅድልኝም ልታጋባኝ አትችልም እምነቴ ማምነው እምነቴ አይፈቅድልኝም። ስለዚህ የግድ ማስወረድ አለብኝ ብላ ከዛ አይ እንደዛ ከሆነማ ብዬ ተስማማዊ ኃጢያት ነው ነብስ ማጥፋት ነው ብዬ ነበረ። ግን በቃ እንደዚህ የእሷ ግፊት ስለነበረበት አስወረደችው። ከዛም በኋላ ባስወረደችበት ወቅት ለራሱ ብዙ ያው ታማ ነበረ። ብዙ ጊዜ ፈጅቶባታል። ትሬሊንጉም ለምኑም እና ልጅ ላለችው ደግሞ ፀንሳ የነበረውን እስካሁን የአስራ ስድስት ዓመት ልጅ ይኖረን ነበረ። በእኔና በእሷ ልጅ ይኖረን ነበረ። ስለዚህ እኔ እንደዛ ባሰበችበት ወቅት አረ ለሚሄድኩት መጀመሪያም መውለድ ትችል ነበረ ጥንቱን ባታስወርደው ኑሮ ልጅ ይኖረን ነበረ ብሏል ማለት ነው። እና እንግዲህ በጣም ነው የሚያሳዝነው፣ ሁሉም ነገር ያሳዝናል። እንግዲህ እግዚአብሔር አምላክ እንግዲህ ለሁለታቸውም የሚበጀውን ነገር ይስጣቸው ነው የምለው። በእውነት ያሳዝናል። እሱም እንደዚህ በእውነት በጣም ነው ያሳዘነ። እሱም አሳዝን፣ ታሳዝናለች። እንግዲህ እዛ ላይ መታ እንደተናገረች እሱም ደግሞ ምንም እንግዲህ የልባቸውንም የሚያውቅ እግዚአብሔር ነው። እኛ ግን ያው ለአንድ ብቻ መደገፍ የለብንም። ሁለቱም ያሳዝናሉ ማለት የአንዱን ብቻ ሰምተን እውነት አሁን እሱ እንደዚህ ባይናገር ይህን ሁሉ አናቅም ነበረ። እና ብቻ በጣም ከባድ ነው። እንግዲህ ፍርዱን ትክክለኛ ፍርድ ይፈረድላቸው ለሁለቱ። በእውነት እንዲያው እሷ ብቻ እንዳወራችሁ ቢሆን እሱ ይገደል ምን የሚል በጣም ማለት በጣም ነው በእሱ ያዘንበት ግን አሁን እውነት ሀቅ አለኝ ብሎ መቶ እንደዚህ ሲናገር ደግሞ ሰው በሁለት ፓርቲ ያየዋል ማለት ነው እና ብቻ በጣም ያሳዝናል። እንግዲህ ውድ ቤተሰቦቼ ያለው መረጃ ስለ አትሌት ገለቴ ጉዳይ ይህንን ይመስላል። እንግዲህ በሌላ አዲስ መረጃ ደግሞ እስከምንገናኝ መልካም ቆይታ ይሁንላችሁ። ለቤቴ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አዳዲስ መረጃዎች ይቀርብበታል በዚህ ቻናል እንዲሁም ነባሮች ደግሞ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። የእናንተን ሀሳብ አስተያየት በመስማት ደግሞ የሚስተካከል፣ የሚቀነስ፣ የሚጨመር ነገር ካለ ደግሞ አስተካክላለሁ ማለት ነው። በጣም አመሰግናለሁ ስላዳመጣችሁኝ። መልካም ቀን። ባይ ባይ።